በአልኮል መጠጥና በአደንዛዥ ዕጽ የተቀናጀ ጥቃት አእምሮ ተነውጦ ከጤንነት ጎዳና የወጣ አንድ ሰው ነው። በታሪክ ማንም ፈጽሞት የማያውቀውን የፈጸመ አንድ ሰው፣ መካነ አራዊት ውስጥ ገብቶ አንበሶችን በድፍረት ወንጌል የሰበከ ብቸኛ ሰው ቀኑ እንደ አውሮፓውያኑ አቆጣጠር ህዳር 3 2004 ነው። የ46 ዓመቱ ቻይናዊ ጎልማሳ ዣን ግሆ ቼን ሱሲያ ጎሳ ቆለው ጭንቅላቱ ላይ አንድ ሀሳብ ይከሰትለትና በራስ ገዟ ታይዋን ውስጥ ወደሚገኘው ታላቁ የታይፔ መካና አራዊት ለመሄድ ይነሳል። ቼን ጥቁር የሱፍ ሱሪ በነጭ ጉርድ ሸሚዝ ለብሶ ግራጫ ጃኬት ደርቧል። ጸጉሩን በወጉ አበጥሮ መነጽሩን አጥልቆ ሽቅርቅር ብሎ ከቤት ወጥቶ ወደ መካና አራዊቱ መንገድ ጀመረ። ቼን ውጥኑ ተሳክቶ ሀሳቡ ፍሬ አፍርቶ አደጋ ሊወደቁ ከሀዲ ነፍሶች አምነው ከጥፋት ሲመለሱ በምናቡ እየታየው ነው። ታይፔ ወይንም ሙዝሀ በመባል የሚታወቀው መካነ አራዊት በታይዋን ዊሻና አውራጃ ውስጥ የሚገኝ ትልቅ የእንስሳት ምርምር ማዕከልና የህዝብ መካነ አራዊት ነው። ይህ በ1914 በቅኝ ገዢው የጃፓን መንግስት በታይዋን ምድር ላይ ለጃፓኖች መዝናኛነት እንደተቆረቆረ የሚነገርለት መካነ አራዊት 165 ሄክታር የሚሰፋ ሲሆን ከዚህ ውስጥ ውስጥ ከዘጠና ሄክታር በላይ የሚሆነው መሬት የለማና ጥቅም ላይ የዋለ ነው። ይህም መካና አራዊቱን በእስያ ውስጥ ከሚገኙ መካና አራዊቶች በሙሉ በግዝፈት የግንባር ቀደምትነት ደረጃን እንዲቀዳጅ አስችሎታል። መካና አራዊቱ በየሀጉሩም በየሀገሩም ከሚገኙ እንስሳቶች የቀረው የለም ማለት ይቻላል። በእናት ሀጉር አፍሪካ ውስጥ ብቻ የሚገኙ አንበሶች፣ ነጭ አውራሪሶችና ዝሆኖች በእስያ ብቻ የሚገኘው ነብር፣ ፍላሚንጎና ንስርን የመሰሉ የተለያዩ የአዋፋ ትዝ ዝርያዎች በደቡብ ዋልታ ብቻ የሚገኙት ፔንግዊኖችን ጨምሮ በርካታ አጥቢና እንቁላል ጣይ እንስሳትን መካነ አራዊቱ ይዟል። መካነ አራዊቱ ከሀገር ውስጥና ከሀገር ውጭ በሚመጡ ጎብኚዎች ሰርክ እንደተጠለቀለቀ ነው። በዛሬዋ ቀን ግን አንድ ልዩ እንግዳ በቅጥር ግቢው ተገኝቷል። ቼን ነበር፣ አወዛጋቢው ቼን። የቼን አመጣጥ እንደ ማንኛውም ጎብኚ እንስሳቱን ከአጥር ጀርባ ሆኖ በአይን ለመጎብኘት አልነበረም፣ ውስጥ ዘልቆ የእንስሳቱን ልብ በወንጌል ለመጎብ ጎብኘት እንጂ ቼን በፓርኩ ከሚገኙ ስፍር ቁጥር ከሌላቸው እንስሳት ሁሉ ለቃሉ የመረጠው የአራዊቱን ንጉሥ አንበሳን ነበር። ንጉሡ አንበሳ ጌታን ከተቀበለ ሌሎቹን እንስሳት በሥልጣኑ እያስገደደና ና በነበልባል ክንዱ እየደቆሰ ያሳምናቸዋል ብሎ ሳያስብ አይቀርም። ቼን ለቃሉ ማረፊያ አንበሳን የመረጠበትን ምክንያት ከራሱ ከቼን በቀር በእውነቱ የሚያውቅ የለም። ቼን ከህዝብ መመልከቻው የደህንነት ድንበር ላይ ሆኖ በኮንክሪት በታጠረ መኖሪያ ግቢያቸው ውስጥ አንድ ጥግ ላይ በተዝናኖት የተቀመጡትን ጥንድ አንበሶች ቁልቁል ተመለከተ። ህይወታቸው ለውጥ ያስፈልገዋል አለ። ከዛም ሳያስብ ወሰነ፣ ወሰነውም ዘለለ። ወንጌል ለሁሉም መድረስ አለበት ያለው ቼን ግንቡን ዘሎ የአንበሶቹ ቅጥር ግቢ ውስጥ አረፈ። ቼን በልበ ሙሉነት ወደ አንበሶቹ ተራመደ። ለአንበሶቹ ውሃ መጠጫነት የተሰራው የኮንክሪት አለት ላይ ቆሞ እጆቹን ወደ ላይ አንስቶ ኢየሱስ ያድናችኋል ሲል በከፍተኛ ድምፅ አንበሶቹ ላይ ጮኸ። በሰውየው ድፍረ ት ግራ የተጋቡት አንበሶች ቼንን በአግራሞት እያስተዋሉ በዝግታ እየተጠጉት ነው። ቼና አንቀጽ ገልጦ እያጣቀሰ የአፍሪካ አንበሶች ላይ ወንጌሉን በቻይንኛ ያንበለብለው ጀመር። አንበሶቹ ፍጹሙ ዝግብ ውስጥ ሆነው በአስገምጋሚ ድምፅ እየጮኸ የሚሰብከውን ወንጌላዊ እየተመለከቱት ነው። ቼና አንበሶቹን ይበልጥ ቀርቦና ተጠግቶ በፍቅር ሊያሳምናቸው ከቆመበት የኮንክሪት አለት ላይ ወርዶ ፊት ለፊታቸው ተሰየመ። የአንበሶቹ ግራ መጋባት በሂደት ወደ ቁጣ ተቀ የረ በተለይ ወንዱ አንበሳ ፊት ለፊቱ የተገተረውን ሰባኪ ፍጹም አልወደደውም። ቼንጅ ጃኬቱን አውልቆ በእጁ ይዞ ቀኝ እግሩን ከፊት አስቀድሞ በግራ በኩል ዘመም ብሎ በመቆም አንበሳውን አይን አይኑን እያየ ስብከቱን ቀጥሏል። አንበሶችን በትኩረት አይናቸውን መመልከት የተኛ ሰይጣናቸውን መቀስቀስ ነው። አይናቸውን በትኩረት መመልከት ለፍልሚያ ግብዣ ጥሪ ማቅረብ ነው። ቼን ግብ ግብን የገጠማቸው የወንዱ አንበሳ ትዕግስት ተሟጠጠ። አጉረመረመ። ቼን እውነት እውነት እላችኋለሁ መዳን በማንም የለም ብሎ የጀመረውን አረፍተ ነገር ሳይጨርስ ወንዱ አንበሳት ተወርውሮ አንድ ሁለት አቀመሰው። በእጁ ይዞት የነበረውን ጃኬት ለአንበሳው አስረክቦ እየተወላከፈ ወደ ኋላ ተንደረደረ። ቼን እንደምንም ብሎ አለቱን በመያዝ ቁልቁል ወደ ኋላ ከመውደቅ ተረፈ። ተአምረኛው ቼን የአንበሳውን ክንድ ከቀመሰ በኋላም ሀሳቡን ቀይሮ ዞሮ ለማምለጥ አልሞከርም። ወንዱ አንበሳ ቀስ ብሎ በመጠጋት ዳግመኛ ጥቃት ሰነዘረ። እንደ ጥይት ተተኩሶ የቼንን ክንድ ነከሰው። ቼን ህመም ተሰማው፣ ጮኸ። አንበሳው ቼንን ከነከሰው በኋላ ወደ ኋላ በማፈግፈግ ምላሱን ሲያወጥ መሰ በኋላ ሀሳቡን ቀይሮ ዞሮ ለማምለጥ አልሞከረም። ወንዱ አንበሳ ቀስ ብሎ በመጠጋት ዳግመኛ ጥቃት ሰነዘረ። እንደ ጥይት ተተኩሶ የቼንን ክንድ ነከሰው። ቼን ህመም ተሰማው፣ ጮኸ። አንበሳው ቼንን ከነከሰው በኋላ ወደ ኋላ በማፈግፈግ ምላሱን ሲያወጣ ይታያል። ቼን ለማምለጥ እድሉ ቢኖረውም የማምለጥ አዝማሚያ ግን አላሳየም። አንበሳው ይህ ሞኝ ከአካባቢው ገለል እንዲልለት በተደጋጋሚ እድሉን እየሰጠው ይመስላል። ቼን በእድሉ አልተጠቀመም። አንበሳው ጠንከር ባለ ጥቃት ለሶስተኛ ጊዜ ተመለሰ አንድ ሁለቴ መዳፉን ካሳረፈበት በኋላ ታፋውን ጎረሰው ቼን ህመሙን ችሎ ክፉኛ የተነከሰውን ታፋውን በእጁ ይዞ አንበሶቹ ላይ መጮሁን ቀጠለ በፍቅር እንደማያዋጣ ሲረዳ ኃይለ ቃል በመጠቀም ሊገሰጻቸው ሞከረ አንበሳው ለአራተኛ ጊዜ ተመልሶ ሊነርተው ሲል ቼን እንደምንም ብሎ የኮንክሪቱ አለት ላይ ቆመ ቆሞ ደግሞ ስብከቱን ቀጠለ የዚህን ሰው የእምነት ጽናትንም የእብደት ርቀትንም አለማድነቅ አይቻልም። እጆቹን ወደ ላይ አንስቶ ከአህዛብ ወገን አትሆኑ፣ ጌታን ተቀበሉ አላቸው። ይህ በእንዲህ እንዳለ የነፍስ አድን ሰራተኞችና የመካነ አራዊቱ አስተዳዳሪዎች ቼንን ከአንበሶቹ ግቢ በህይወት ለማውጣት ርብርብ ጀምረዋል። አንበሶቹን ትራንኳላይዝ በማድረግ ወይንም የማደንዘዣ መርፌ ተኩሶ በመውጋት በጊዜያዊነት ራሳቸውን እንዲስቱ ለማድረግ ተወስኗል። እንዲሁ ቼንንም በእንስሳት ማደንዘዣ መርፌ ተኩሶ ይመጣል ሀሳብ ቢነሳም ለሰው የሚሆን ተመጣጣኝ ዶዝ በጊዜው ባለመግ ገኘቱ! ሀሳቡ ውድቅ ይሆናል። በቼን የተሰላቹት አንበሶች ጥላ ስር ተቀምጠው ሳይወዱ በግዴ ቼንን ስብከት እየተከታተሉ ነው። ቼን ወይ ስጋ ጣል ጣል እያደረገ ስብከቱን በምግብ እያዋዛ አልሰጣቸው፣ ወይ ጥሏቸው ሄዶ ሰላም አልሰጣቸው፣ እንዲሁ በደረቁ እየጮኸ ሰላማቸው እነሳቸው። አንድ እጁን ወደ ሰማይ አንስቶ፣ አንድ እጁን ደግሞ የአንበሶቹ አናት ላይ ጭኖ እንዲጸልይ ላቸው አንበሶቹ እድሉን ስላልሰጡት ይመስላል አንድ እጁን የራሱ አናት ላይ ጭኖ የሚጸልየው ቼን የእብደት መነጽሩ ላይ የሚፈጠረውን ከእውነት የራቀ የቅዠት ዓለም ምስል ተከትሎ አለለ አንበሶቹን በመንፈስ ለማጥመቅ ከዛም ምስክርነታቸውን ከአፋቸው ለመስማት ብዙ ጠበቀ። አልሆነም፣ ቢታክት እጆቹን ወደ ሰማይ አንስቶ ኑና ንከሱኝ ሲል በምሬት ጮኸ። አንበሶቹ በማንኛውም ሰዓት ተነስተው ቼንን ሊዘነጣጥሉት ይችላሉ። አንበሶቹን ማደንዘዣ እንዲወጉ የተመደቡ አልሞ ተኳሾች ጠመንጃቸውን አስተካክለው አንበሶቹ ላይ አነጣጥረዋል። በቅድሚያ ግን ከባድ ግፊት በሚያሳደረው የእሳት አደጋ መኪና ውሃ አንበሶቹን ከቼን አካባቢ ዘወር ለማድረግ ተሞከረ። ውሃው ሲረጫ አንበሶቹ ተነስተው ተንቀሳቀሱ። ይህን ጊዜ አንዱ ተኳሽ ወንዱ አንበሳን አልሞ ነደፈው። አንድ ማደን ዘዣ ግን በቂ አልነበረም፤ ደገሙት። አንበሳው እየሮጠ ዋሻ ውስጥ ገባ። ሴቷ አንበሳ ግን ኢላማ ውስጥ ልትገባ አልቻለችም። በዙሪያዋ የተፈጠረው ሁካታ የረበሻት አንበሳ ወደ ቼን ተፈተለከች። ከእሳት አደጋ መኪና የሚረጨው ከባድ ውሃ ግን ሊያስጠጋ መስራት አልቻለም። ይህ ሁሉ ትርምስ ሲፈጠር ቼን ከሰመመን አለሙ አልለቀም። እጆቹን ወደፊት ዘርግቶ የሆነ አንዳች ተአምር ሊፈጥር የሚታገል ይመስላል። ከብዙ ጥረት በኋላ ሴቷ አንበሳ በማደንዘዣ መርፌው ተመታ ወደቀች። ከተወሰነ ሰዓታት በኋላ አንበሶቹ እየተንጠራሩ መነሳታቸው አይቀርም። ቼን ከብዙ ልመናና ልምምጥ በኋላ ከአንበሶቹ ግቢ እያነከሰ ወጣ። ክፉኛ በመቁሰሉ የመጀመሪያ ደረጃ የሕክምና እርዳታ ሊደረግለት ግድ ሆነ። የመካነ አራዊቱ አስተዳዳሪዎች ቼን እድለኛ ሰው ነው አሉ። ቼን ወደ አንበሶቹ ግቢ ከመግባቱ ጥቂት ቀደም ብሎ አንበሶቹ እስኪጠግቡ በመመገባቸው፣ ያ ባይሆን ኑሮ ታሪኩ በኮሜዲ ተጀምሮ በትራጀዲ ነበር የሚገባደደው አሉ። ያቺ አንበሶቹንም ሰውንም ያወዛገበችው ቀን አለፈች። ቼንም የአእምሮ ህሙማን ማገገሚያ ገብቶ አንድ ወር ያህል ቆየ። በዛች አስገራሚ አጋጣሚ ቼንና ሕይወቱን ያዘበራረቀው ሱስ ለአንዴና ለመጨረሻ ጊዜ ተቆራረ ሲመጡ ቼን በወቅቱ ምን ታስብ ነበር? ተብሎ ከጋዜጠኛ ለቀረበለት ጥያቄ እንዲህ የሚል መልስ ሰጥቷል። አደንዛዥ እጽ እጠቀም ነበር፣ በየቀኑ ከልክ በላይ ጠጣ ነበር። በወቅቱ ምን አስብ እንደነበረ ከጠየቀኝ በቁሜ እየቃዥሁ ነበር።